ሁሉ ለሙሉ ህይወቷ ሁሉ አንተ እንደው ከአክት ማርጅ ጀምራለሽ ለሚቀጥሉት ሁለት ሳምንታትን ምንም እንዳልተፈጠረ ከህይወቷ ትወጣለች። ወይም ደግሞ ተራሳለሽ ያን ያንተ ምን ተፈጠረለት፣ አስባለት፣ ቸነካለት፣ ተከዛለ። እነዚህ ነገሮች በተረጋጋሚና ለረጅም ጊዜ የሚቀጥሉ ሰምጌቶች ይሆናሉ በህይወቱ ማለት ነው። አይህ ምናልባት አልባት ያቺ ልጅ አንተ ነው የምትፈልገው ሰው ሳይኖር ሲቀር ብቻ ነው ማለትም አንተ መደመሪያ ነው ወይ ደሞ ኦፕሽን ማለት ነው። ሁለተኛው ስለ ግንኙነቱ ቁርጥ ያለ ውሳኔ ያሳው። አንተ ስለ ግንኙነቱ ገዱም ማውራት ስትፈልግና ስለ ወደፊት እቅዳችሁ መነጋገር ስትፈልግ፣ ነገር ግን እሷ ችላ ትለዋለች። አልያም ደግሞ ምናልባት እስኪ የሚሆነው እናያለን ሚፈጠሩ ይታወቅም የሚመሳሰሉ እርግጠኝነት የሚጎላቸውን ቃላቶች በተደጋጋሚ ትነግራለች። አየህ እዚህ ጋር አንተ በግንኙነቱ እርግጠኛ ነ ወይም ደግሞ በእሷ እርግጠኝነት ይሰማሃል። ነገር ግን እሷ እንደ ኦፕሽን ብቻ ነው የምትቆጥረን። ምናልባት ፈርስት ኦፕሽን ካልሆነ ነው አንተ የሚመታስበ ሰው እርግጠኛ ልትሆን አትችልም። ስለዚህ ምናልባት እስኪ የሚሆነውን እናያለን ከሆነ የመሳሰሉ አረጋትን በተደጋጋሚ ይጠቀማል። ሶስተኛው ግላዊነት የምታበዛ ከሆነ ነው። ግላዊነት መጀመሪያ አካባቢ ጤናማ ሊሆን ይችላል። እርግጠኛ ያሉ ከበትን ግንኙነት ለሰዎች ማውጣት አሊያም ደግሞ መናገር ጤና ማለት ምንም ጥያቄ የሌለው ነገር ነገር ግን አብራችሁ በፍቅር ሕይወት ረዘም ያለ ጊዜ የሆናችሁ ወይም ደግሞ ረዘም ያለ ጊዜ እያሳለፋችሁ ነገር ግን ዛሬም ግንኙነታችሁ ኃይል የሚደረግ ከሆነ የሚደበቅ ከሆነ ወይም ደግሞ ያች ልጅ እንደ ሲንግል በተደጋጋሚ አክት የምታደረግ ከሆነ ያ ጤናማ አይደለም። ምክንያቱም አንተ ኦፕሽን ነህ። የተሻሉ እድሎች ሲመጡ በሯ መስጋር ሚያልፈለገችሁ። አራተኛው የራሷን ጊዜ የምትከተል ብቻ ከሆነ አንድ አማራጭ የሚይዙ ሴቶች ዋነኛው ባህሪ የራሳቸውን ጊዜ ብቻ መከተላቸው ነው። ማለትም አንተ ስለፈለግሃት ወይም ደግሞ አንተ ስለተለካ ልታገኛት አትችልም።

የምር ምታፍቅር ቢሆን አልያም ደግሞ ፕራዮሪቲ የምሳተ ቢሆን የአንተ አንድ ቦታ አለመገኘት ወይም ደግሞ አለመኖር በጣም ያስደብራታል፣ በጣም ይሰማታል፣ በጣም ያስከፋታል። ነገር ግን ምንም አይነት የስሜት ለውጥ የማታገኝባት ከሆነ በቃ አንተ ሽና ለሰው ፕራዮሪቲ አይደለም፣ ጀስት መደበሪያ ነህ እና ከዚህ ሴት በመራቅ ማለት ጤናህንም አቅምህንም ገንዘብህንም ጊዜህንም ጠብቅ።